ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በርካታ ሀገራዊ አጀንዳዎች በጋራ በሚኖርበት ወሳኝ ታሪክ ምዕራፍ ላይ የሚከበር ነው አለ የፌዴሬሽን ምክር ቤት። በፌዴሬሽን ምክር ቤት የመንግስታት ግንኙነት የዴሞክራሲ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ ጸሐፊ ባንቺር ጋር መለሰ በሰጡት መግለጫ ሀገራችንን ወደ አዲስ ምዕራፍ በማሻገር ሂደት በዓሉ በህዝቦች መካከል ሀገራዊ መግባባት እንዲፈጠር ያስችላል ነው ያሉት። ምክር ቤቱ ይህንን ያለው ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን አስመልክቶ በሰጠው መግለጫ ነው። ተጨማሪ መረጃዎችን ሊያደርሰን ሰለሞን በየነ በቀጣይ መስመራችን ላይ ይገኛል። ሰለሞን እንደምናለህ አለ በመግለጫው የተነሱ ሐሳቦችና በቀጣይ የአከባበር ሁኔታውንና መሰል ጉዳዮች የተነሱ ካሉ አድርሰን አመሰግናለሁ። ላይኩን ሃያኛው የብሔሮች ብሔረሰቦችና ህዝቦች በአልቀን ዘንድሮ ለሃያኛ ጊዜ ማክለ ኢትዮጵያ ክልል አስተናጋጅነት በወሳና ከተማ እንደሚከበር ይታወቃል። በዓሉን አስመልክተውም አጠቃላይ ያሉ ዝግጅቶችና በቀጣይ የሚከናወኑም የዝግጅት ምራፎች ምን ይመስላል የሚለውን የፌዴሬሽን ምክር ቤት በዛሬ ሁለት መግለጫ ሰጥቷል። የፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምሮ ዋና ጸሐፊ የሆኑት ባንችድ ጋር መለሰ ናቸው መግለጫውን የሰጡት። እንደሚታወቀውም የብሔር ብሔረሰቦች ቀን በየአመቱ ህዳር 29 ቀን የሚከበር ነው። ይህም የጋራ አንድነትን ለማንጸባረቅ ብሔር ብሔረሰቦች መካከል ልምድና ተሞክሮች እንዲካፈሉ እንደዚሁም ደግሞ ለዲሞክራሲ ግንባታም ለህብረ ብሔራዊ ኢትዮጵያ ማደግ የራሱ የሆነ ሚና እንደሚጫወት ይጠበቃል። ይህም ደግሞ ባለፉት አመታት ሲከበር የታዩ በዓላማዎች ውስጥ ከተካተቱ ዋና ዋና ተግባራት መካከል ናቸው። ከዚህም ባሻገርም ችግሮችን በውይይትና በምክክር መፍታት በሚቻልባቸው ሁኔታዎች ላይ ብሄረሰቦች በጋራ አብረው ሲሰሩ ሰንብተዋል። በዘንድሮም ሀያኛው የብሔሮች ብሔረሰቦችና ህዝቦች በዓል በማዕከላዊ ኢትዮጵያ ክልል ነው የሚከበረው በሆሳዕና ከተማ ሲሆን ከህዳር 25 እስከ ህዳር 29 ነው አምስቱን ቀናት በተከታታይ የሚከበረው። ከዛ ቀደም ብሎ ግን የህዳር ሆድ የብሄረሰቦች ቀን አሊያም ደግሞ ወርመውን ይታወቃል። ይህንንም በተለያዩ ክብረ በዓላቶች የሚከበር ነው። ክልሎችም እንደየደራጅዳቸው እንደዚሁም ደግሞ ከተማ አስተዳደሮችም በየአካባቢያቸው የሚያከብሩበት ነው። ከዚህም ባሻገር ደግሞ የኢትዮጵያ ኤምባሲና ቆንስላ ጽሕፈት ቤቶች በሚገኙባቸው አካባቢዎች ሁሉም በዓሉ የሚከበር እንደሆነ ይታወቃል። ይህን የፌዴሬሽን ምክር ቤት በዛሬ ዕለት አስታውቋል። የዘንድሮ በዓል ዋና መሪ እቅድ ደግሞ ሰላምን ማጽናት እንደዚሁም ደግሞ ሕብረ ብሔራዊነት ላይ በትኩረት አድርጎ የሚከናወን ነው። በተለይ ደግሞ በኢትዮጵያ ባለፉት ጊዜያቶች ስታከናውናቸው የነበሩ የለውጥ ጊዜያት ስራዎችን አጠናክራ በመቀጠል በዘንድሮ ዓመትም ታላላቅ ፕሮጀክቶችን የጀመረችበትና ብሔረሰቦችም የራሳቸው ሚናና እንደዚሁም አበርክቶ የሚጫወቱበት እንደሆነ የሚታወቅ ነው። በተለይም ባለፉት ጊዜያት ሲከበርም አገራዊ ፕሮጀክቶች ሲጀመሩ ብሔረሰቦች በራሳቸው በጋራ ሆነው የዚችን ሀገር እድገትና አጠቃላይ የእድገት ምዕራፎችን ማስቀጠል በሚቻሉባቸው ሁኔታዎች ላይ በጋራ ሲሰሩ ሰንብተዋል። ይህ ደግሞ እያደገ የመጣውን የሀገሪቱን የማደግ ፍላጎት በብሔረሰቦች መካከል በመፈቃቀር ላይ የተመሰረተ እድገትን እንዲረጋገጥ በከፍተኛ ሁኔታም ሚና መጫወቱም የሚጠበቅ ነው። የዘንድሮ መሪ እግዱም በዋናነት ዲሞክራሲ፣ መግባባት ለህብረ ብሔራዊ አንድነት የሚል ነው። ይህም ኢትዮጵያውያን በጋራ ሲቀመጡ እንደዚሁም ሀገራቸውን በማሳደግ ሂደት ውስጥ ሚናቸውን እንደሚወጡ ነው የሚጠበቀው። ባለፉት አመታት በለውጥ ጊዜያት በተለይም ይህ በዓል ሲከበር የኢኮኖሚ ፖለቲካ ማካከል ና ማህበራዊ ጉዳዮችም ሚና እንደነበሩት በዛሬው መግለጫ ተመላክቷል። በተለይም ባለፉት ጊዜያት በማህበራዊ መስተጋብሮች እንደዚሁም ደግሞ በኢኮኖሚካሊም በፖለቲካልም ዜጎች ወደ መግባባት ሂደት ውስጥ የመጡበት እንደነበረም የለውጡ ጊዜያት አዲስ ትሩፋቶች ስለመሆኑ ተነስቷል። በዘንድሮ ዓመትም ሲከበር በተለይም ከህዳር 25 እስከ 29 በሚከበሩት ቀናቶች ውስጥ እነዚህ አምስት ቀናት የተለያዩ አይነት ስያሜዎች የሚሰጡባቸው ይሆናል። እነዚህም በምክክር በወንድማማችነት እንደዚሁም ደግሞ በመጨረሻው እለት በህዳር 29 የኢትዮጵያ ቀን ሆኖ ሲከበ የተከበረ ብሔረሰቦች ስለ ኢትዮጵያ መጻኢ እድልና ቀጣይ እድገቶችን በጋራ የሚመክሩባቸው የሚያከብሩባቸው እንደሆነ ነው የሚታሰበው። እንግዲህ የፌዴሬሽን ምክር ቤት ባለፉት ጊዜያት የማዕከላዊ ኢትዮጵያ ክልል ለማዘጋጀት ዝግጅቶቹን እንዳጠናቀቀ በዛሬ እለት አስታውቋል። ይህም በዚህ ወር በሚከናወኑ አጠቃላይ ሂደቶችም ክልሉ ያሉትን እምቅ ሀብቶች እንደዚሁም ደግሞ የብሔረሰቦችን አንድነት በማጠናከር ሂደት ውስጥ ከፍተኛ የሆነ ሚናን እንደሚወስድና አካባቢን የማስታወቅ ስራዎችም መከናወናቸውን አስታውቋል። ከዚህም ባሻገር መገናኛ ብዙሃን እንደዚሁም ደግሞ የተለያዩ አካባቢ ዜጎችም ወደ ስፍራው ሄደው አካባቢውን እንደሚጎበኙ ነው ያስታወቀው። ይህም የዘንድሮውን ሀያኛው የብሔር ብሔረሰቦች በዓልን ልዩ የሚያደርገው ሀገራዊ ፕሮጀክቶች ተጀምረው እንደዚሁም ደግሞ ኢትዮጵያ በማሰራራት ሂደት ውስጥ ያለችበት ስለሆነ ይህን የዘንድሮን የቤተሰቦችን በዓል ልዩ እንደሚያደርገው ነው በዛሬው መግለጫ የፌዴሬሽን ምክር ቤት ያስታወቀው። እንደ አጠቃላይ ያሉ ዝግጅቶችና የበዓሉ አከባበር ሂደቶች በቀጣይነት ምን ሊመስሉ ይችላሉ የሚሉ ጉዳዮች በዚህ መልኩ ተነስተዋል ማለት እንችላለን። ላይኮን ሰለሞን፣ ለመረጃዎቹ አመሰግናለሁ።